በዓለም አቀፍ ገበያ ውስጥ ተወዳዳሪ ሆኖ ለመዝለቅ ለገበያ የሚቀርቡ ምርቶችን ጥራት ማረጋገጥ የግድ ነው። የኢትዮጵያ ጥራት ሽልማት ድርጅትም ለጥራት ልዩ ትኩረት የሚሰጥ የሽልማት ስርዓትን በመዘርጋት የሀገሪቱን ዓለም አቀፍ የተወዳዳሪነት ብቃት ለማሳደግ በሚል ከ18 ዓመታት በፊት ተቋቁሟል። ድርጅቱ በየአመቱ አምራችና አገልግሎት ሰጪ ድርጅቶችን በዓለም አቀፍ የጥራት ስራ አመራር መለኪያ መስፈርቶች በማወዳደር እውቅናና ሽልማት ይሰጣል። ዘንድሮም ይህንን ለ12ኛ ጊዜ በብሔራዊ ቤተ መንግስት ያከናውናል። ውድድሩ ዓለም አቀፍ የጥራት መለኪያ መስፈርቶች ደሚንግ፣ ማልኮም ቦልድሪጅ እንዲሁም የአውሮፓ የጥራት ማኔጅመንት የሚጠቀሟቸው ሞዴሎች ከስተማይዝድ በማድረግ ነው ያደራጀ ነው። ምክንያቱም ጥራት ዓለም አቀፍ ቋንቋ ነው። ስታንዳርድ ነው። እዚህ እዚህ የተመረተ ምርት አሜሪካን ሀገር ሂዶ እንዲሸጥ፣ አውሮፓ ሂዶ እንዲሸጥ የእነሱ ፍላጎቶች ምንድን ናቸው የሚለውን ነገር በየጊዜው እየተገነዘብን መሄድ ስላለብን ከስተማይዝድ የተደረገ ግን ዓለም አቀፍ ማወዳደሪያ መስፈርት ነው። እነዚህ ሰባት መስፈርቶች አመራርን የተመለከቱ ፣ ፖሊሲና ስትራቴጂን የተመለከቱ የሀብት አጠቃቀምን የተመለከቱ የስራ ሂደትን የተመለከቱ ውጤታማነትን የተመለከቱ እና ለማህበረሰብ አቀፍ የሚሰጡትን አገልግሎት የተመለከቱ ዝርዝር መጠይቆች ያሏቸው። ሁሉም መጠይቆች ግን የአሰራር ስርዓትን ሲስተምን የሚጠይቁ ናቸው። ኢትዮጵያ የምርቶቿን ጥራትና እድገት ተወዳዳሪነትም ለማሻሻል በአፍሪካ ግዙፉን የጥራት መንደር ገንብታለች። የጥራት መንደሩ ዓለም ከደረሰበት ደረጃ ጋር የሚሄዱ ዘመናዊ የፍተሻ ላቦራቶሪዎች የተገጠሙለት መሆኑ ለወጪና ገቢ ምርቶች ጥራት ከፍተኛ ሚና እየተጫወተ ነው። የሽልማት ስነ ስርዓት ዓመቱን ሙሉ ስናከናውነው ነው የነበረው። እንዘን ቅዳሜ አዋር ሴረሞኒ እናደርጋለን። ሴረሞኒ ብቻ አይደለም፣ ዋንጫ እንሰጣለን፣ ሰርቲፊኬት እንሰጣለን። ባሉት በቀጣዩ ባሉት ሁለት ቀናት ውስጥ ከ60 እስከ 70 ገጽ የሆኑ በእያንዳንዱ ድርጅት የተተነተኑ ግብረ መልሶችን እንሰጣለን። የዛ ድርጅት ጥንካሬው ምንድን ነው፣ መሻሻል የሚገባቸው ጉዳዮች ምንድን ናቸው የሚሉትን ጉዳዮች እሱን እንሰጣለን። የዛ ድርጅት የማኔጅመንት አባል ያንን ቁጭ ብሎ እንደ ኤክስተርናል አካል እንደ ገምጋሚ ነው፣ እነዚህ እነዚህ ክፍተቶቻችሁ ናቸው፣ እነዚህ እነዚህ ጥንካሬዎቻችሁ ናቸው የሚለውን ፊድባክ እያየ በአጭር ጊዜ፣ በመካከለኛ ጊዜ፣ በረጅም ጊዜ የስትራቴጂያቸው አካል አድርገው ዓለም ከደረሰበት እንዲደርሱ ነው የምናደርገው። ለጥራት ሽልማት ማወዳደር ብቻ ግባችን አይደለም፣ የሚሉት ዋና ስራ አስፈጻሚው፣ ዋና ግባችን የምናወዳድራቸውና ሽልማት የምንሰጣቸውን ድርጅቶች በጥራትና በልህቀት ዓለም አቀፍ ተወዳዳሪ ሆነው የሀገሪቱን ኢኮኖሚ እንዲያሻሽሉ ማስቻል ነው ይላሉ። አሁን ስላመረትን ብቻ ወስደን አንሸጥም። ሰርቲፊኬቶች ያስፈልጋሉ። ማረጋገጫ፣ ሶስተኛ ወገን መረጋገጥ መቻል አለባቸው። ያንን የሚያረጋግጥ ተቋም ነው እዛ ጥራት መንደር ውስጥ ያለው። ለምሳሌ ብዙ የላቦራቶሪ ፍተሻዎች ይከናወናሉ። ምግብ አምርታችሁ ስጋ፣ ወተት ወይም ሌሎች ነው ይችላሉ። በላብራቶሪ ቴስት ተደርጎ ማረጋገጫ ካልተሰጠ አውጥቶ መሸጥ አይቻልም። ኤክስፖርቱን በማሳለጥ በኩል ወደ ሀገር ውስጥ የሚገቡ ደግሞ ሳይመረመሩ የሚገቡ በህብረተሰቡ ጤና አደጋ ውስጥ ያደርጋሉ፣ ተወዳዳሪነትንም ያቀጭጫሉ። ኢምፖርት የሚደረጉና ኤክስፖርት የሚደረጉ ነገሮችን በሙሉ በተሟላ ሁኔታ ላይ ቴስት እያደረገ መላክና መቀበል በመጀመሩ ይሄ ትልቅ ትልቅ እምርታ ነው። ኢኮኖሚውን ያሳድገዋል፣ ማህበረሰቡን ይጠብቃል። ራሱ የጥራት መንደር በእንደዛ አይነት ሁኔታ መቋቋሙ መንግስት ለጥራት የሰጠውን ከፍተኛ ትኩረት የሚያመለክት ነው። ድርጅቱ ባለፉት ጊዜያት 11 የጥራት ሽልማት ውድድሮችን ያከናወነ ሲሆን በእነዚህም ውድድሮች ላይ ከ530 በላይ ድርጅቶችና ተቋማት ተሳትፈዋል። በእነዚህ ጊዜያት ታዲያ የጥራት ጽንሰ ሀሳብን በማስረጽ ጥራት የሀገሪቱ ባህል እንዲሁም በማድረግ ረገድ የራሱን አስተዋጽኦ ለማበርከት ጥሯል። ጥራት ከስተምርሳ ስፋኪ ነው ብለናል። ደንበኛው ገዝቶ ከወሰደ በኋላ መሳሳቱን ሲያምን የተሸ ጠቃ አይመለስም ካል ነው። ስለዚህ እሱን ኢንተረስት እየጠበቅን አይደለም ማለት ነው። በየትኛውም ዓለም የሌለ አገላለጽ ነው። እንዲህ አይነት ከነበረው ሶሳይቲ ወጥቶ ወደዛ መውሰድ ቀላል ትራንስፎርሜሽን አይደለም። ደርሰንበታል፣ አሳክተነዋል ልንልም አንችልም፣ ግን ሂደቱን ይዘነዋል። ጥቂት በጥቂት ለውጦች አሉ፣ መሻሻሎች አሉ። ብዙ ድርጅቶችም በጥራት ማመን፣ በአይሶ ኢምፕሊመንት ማድረግ፣ በውድድሩ መሳተፍ መጀመራቸው ይሄኛውን የሚያመለክት ነገር ነውና ባህል ከማድረግ አንጻር የሚቀሩ ነገሮች አሉ፣ ግን መንገዱን ይዘናል ብለን ለምናም። በዘንድሮ 12ኛ ዙር አገር አቀፍ የጥራት ሽልማት ውድድር 65 ድርጅቶችና ተቋማት የተመዘገቡ ሲሆን 63 ድርጅቶችና ተቋማት እስከ መጨረሻው ዘልቀዋል።